ሰላም ሰላም ቤተሰብ እንዴት ናችሁ? ደና ናችሁ? ሰላም ናችሁ? እኔ ከእግዚአብሔር ይመስገን ሁሉ ሰላም ሁሉ ዳና። ይሄው የተቆረጠውን ጸጉር አሳያችኋለሁ ብዬ ነበረ ባለፋ ቪዲዮ ላይ። አሁን የተቆረጠውን ጸጉሬን ነው ይዤ መጣሁት። ይኸው ከቆረጥኩ አሁኑ ወር ሞላ። በጣም ብዙ ኢንች ነው የቆረጥኩት ጸጉሬን ምክንያቱም ዛሬ አመት በፊት እንደዚህ ቆርጬ ነበረ ያደገልኝ። አሁንም ደግሞ እንደዚህ የቆረጥኩበት ምክንያት ምንድን ነው? ፀጉሬ ሄዶ ጫፍ አካባቢ አንዱ ረዥም አንዱ እንትን ሲሆን በቃ ይኮላ አረጋሉ ብዬ ቆረጥኩኝ እና አሁን በጣም እንደገና እያደገልኝ ነው። ይሄ ቅባት የሚያሳያችሁ ደግሞ ብዙዎች ዘንድ ተነግሯል፣ ተወርቷል እና ብዙ እንትንም እይታ ራሱ አግኝተዋል ማለት ነው። ተጠቀሙ እንዳትሸወዱ፣ ምርጥ ቅባት ነው። እኔ ይሄ ቅባት ያለኝ በሁለቱም ነው ያለኝ። ይሄ ፈሳሹ ነው፣ ጭቃው አለኝ። በቆረጥኩት ሰሞን ጭቃውን ነው የገዘውት። አሁን ደግሞ ይሄኛውንም ጨምሬ ገዝቻለሁ። አሁን ይሄን እየከፈትኩ ነው። ገና አዲስ ነው፣ ላሳያችሁ ብዬ ነው። ከዚህ በፊት እንደቆረጥኩ ጭቃውን ነበር እየተጠቀምኳለሁ። ከዚህ ጋር ያለንም ጭቃውን በጣም ወድጄዋለሁ። ይሄኛንም እናንተም እንደምትወዱ በሙሉ ተስፋ ነኝ። በጣም ቆንጆ ቅባት ነው ጄጅ ጋር ራሱ ሽታ ምንም ምንም አይነት መጥፎ ሽታ የለም በጣም ቆንጆ ነው የተጋነናም አይደለም እንትን አላም አይደለም የሚከብድም አይደለም ደስ የሚል ሽታ ነው ያለ ስርስሩን በደንብ አርጋችሁ ይሄን ቅባት ተቀብታችሁ ማሳጅ አድርጋችሁ በወፍራሙ ስሩ እኔ ግን ባለፋ ስርስሩ ላይ በደንብ ተቀብቼ ወፍራሙን የሰራው ጭቃ ቅባት ተቀብቼ ነው የሰራውት። ጭቃ ቅባት የሰራሁት ወፍራም ሹርባ ነው የፈጠሁት። ይታያል እና እንደዚህ አርጉ፣ ፀጉራችሁን አንከባክቡ። ያድጋል። የማያድግበት ነገር የለም። የኛ ሰው ፀጉር በጣም ነው የሚያድገው ብዙ ደስ የሚል ውስጡ ደስ የሚል ወፋፍራም ፍራም ጸጉር ነው ያለ። ነው ምክንያቱም አልናን ከባከብም እንጂ ዳና ጸጉር ነው ያለ ነው። እግዚአብሔር ይመስገን ያለ ነው ጸጉር ያለ ነው። አስተካክለን በደንብ እንድንይዝ እና ያዙ፣ ግብዓቶቹን ተጠቀሙ። በተለይ እንደ አንዳንድ ነገሮች ከሞ የሆነ በቃ የሆነ ቦታ ከሚ መጠቀም እንጂ እና አንከባክቡ። ፀጉራችሁም ደሞ ይደርሳል። ሌላ ነገራትን ሳትጠቀሙ በራሳችሁ በራሳችሁ ፀጉር ተውባችሁ ትወጣላችሁ ማለት ነው። ፀጉር በጣም ነው የሚያድገው። እኔ እውነት መናገር ሁሌ ነው የሚቆርጠው እና የልጄ ራሱ ቆርጬ ነው እና ሲቆረጥ፣ አንዳንድ ዛፎች ሰው ጊዜ ጠብቆ ሲቆርጥ አይታችሁ ከሆነ ይቆረጣል። ሲቆረጥ በጣም ነው የሚያድገው። እና እኔ ከዚህ በፊት አልቆርጥም ነበረ። ምክንያቱም እኔ ጸጉር እና የሚያድግ አይመስለኝም። እንደናንተም ነኝ። ጸጉሬ የሚያድግም አይመስለኝም። ጠንካራ ጋራ ከርድድ ያለ ስለሆነ አላንከባከብም ነበረ እና ጊዜ ጊዜ እያየሁ ምን አለ ለአንከባከብ አያለው ስቲ ጉዱን ብዬ ማንከባከብ ጀመርኩኝ። እውነት ማንከባከብ ሲጀምር ነው እንደዚህ አሁን እየወረደ ወደ ጀርባ ሲደርስ መቁረጥ ጀመርኩት። በፊት ከአንገቴ ወደ ታች አይወርድም ፀጉሬ። አንገት አካባቢ አለኝ። ከአንገት አካባቢ ወደ ታች ወርዶ አያቅም። አሁን ግን ወደ ታች ወደ ጀርባ ሲወርድ እየቆረጥኩ እየቆረጥኩ እያስተካከልኩ ነው እና እናንተም እንደዚህ አንከባከቡ። እንዶም ሰው ለምን እየቆረጣ ነው ፀጉር ምናምን ትላላቸው አደል አንዳንዴ እኔም ከዚህ ባይት ወይኔ ጸጉር ለምንድን ነው የሚቆርጡት? ለምንድን ነው እነኚ ሰዎች የሚቆርጡት እል ነበር። ለካ ሲንከባከብ ሲያድግ የሆነ የሚያመጣው ጫፉ ላለ ልዩነት ያኛው ቦታ ሲቆረጥ እንደገና ነው ለካ የሚረዝመው እና ይሄን አወኩና መቁረጥ ጀመርኩኝ። እና ማሳጅ ሲያደርግ በቃ ጸጉሪ በቃ እየፋፋ እየፋፋ የሌለ ጸባይ መጣ፣ እየወፈረልኝ መጣ። ላካይ ማዲግ ጸጉር የለምን እና እንድዙ አንከባክቡ። እናንቴም በጣም ነው የሚያድገው ጸጉሯችሁ። የኔ ጸጉር ራሱ እንደዚህ አይነት ጸጉር አልነበረም። በእንግብካቤ ነው የሆነው እውነት እና ዩቱቤ ላይ አይታችሁ ቃሁን አየ። በፊት ጸጉሬን ለቅቅ ያለ አንድ ሁለት ነው። አንድ ሁለት እንደውም ሁለቱ በኩል አንዱን አይወክልም ማለት ነው። አንዱን አይወክልም ማለት ነው። አሁን አንዱ በኩል እኮ የሁለቱን በኩል ወክሎ ያልፋል። ወክሎ በጣም ወክሎ ያልፋል እውነቱን ለመናገር እና እንደዚህ በቃ እንት መበጠር ምናምን እንደዚህ ሶፍት መሆን ምንም የለም። እና በችግር ነበረ የሚያበጥረው እና ይሄ ሁን ቅደስ ልኛል በእጅ ሶፍት ሆኑ እና ጠንካራ ዘለላ ወፍራም ጸጉር ሆኑ ልኛል። እና እናንተ አንከባክቡ ወደም አንከባክቡ፣ ስና አንከባክብ ያድጋል። ጸጉራችን በጣም ነው የሚያድገው እናንተ መንከባ ከባቹ ሞከሩ። ይሆ እኔ ጸጉር ይላ ይሆ ወፍራሙ ጸጉር ፈጣው የታጠባ ነው፣ ምን ማልቆሽሽም። ታጠቦ አንድ አራት ቀን ይሆና ነውና ወፍራም ሰራው እና እሱ ነው ፈትቺ አንደዚ ከባተ ከባውት። ከዛ በኋላ ነው ይሆ ከባተ ከባው። ማሳጃ ረኩኝ አሁን እያበጠርኩ ነው መሰለኝ በትግስቱ ነው ጸጉሩ ስናበጥር በትግስት ስናበጥር ይበጠርልናል። በችኮላ ሮጥሮጥ ደዚህ በሮሽ በሮሽ አርጌ ወጣለሁ ሳትሉ ጊዜ ሰጥታችሁ ስታበጥሩም ጊዜ ስጡ እና ስሰሩም ጊዜ ሰጥታችሁ እንትን በሉ። ደግሞ ጸጉሩን በጣም ቀጠን አርጋችሁ መስራት አይጠብቅባቸውም ጸጉሩን ስሰሩ ዋናው ሙያ ያዙ ነው። እና በወፍራሙ በሁለት ቦታ ሊሆን ይችላል፣ በአንድ ቦታ ሊሆን ይችላል። እንደዚሁ እያደረጋችሁ አስዋቡ። ማታ ማታ ብቻ እንደተፈታ አታሳድሩ እንጂ በጣም ጸጉር ያድጋል እና ምርጥ ይሆናል ማለት ነው። ቤተሰብ ዛሬ ይዤላችሁ የመጣሁት ይሄን ይመስላል ባለፋ ጸጉሬን ይዤ መጣዋለሁ ብዬ አውርቻቸው ነበረ። የተቆረጠውን ጸጉሬን ይዤ መጣለሁ ብዬ ነበረ። ይኸው የተቆረጠ ጸጉሬ ይህን ይመስላል። ከዚህ በኋላ ይሄ ቪዲዮ ሜሞራይዝ አድርጉ። ከዚህ በኋላ ምን ያህል እንደሚያድግ እና እያየን እንሄዳለን፣ አሳያለሁ። በእንኪብ ጋቤ በጣም ነው የሚያድገው ጸጉር እና ይሄን እና ቢሞራ ያርጉ እንደገና ይዤ ይዤ ሲመጣ ያያችሁ ትሄዳላችሁ፣ ማለት ነው። ይሄ ማለት እኔ ለማሳያት ነው። የተቆረጠውን ጸጉር ይዤ መጣሁት አብረን እድገቱን እናያለን ብዬ ነው። እና አዲሱን ቅባት ደግሞ ከእናንተ ጋር ኢኩል አሁን ነው የከፈትኩት። ከዛ ቀን ጨምረን እናያለን። ላይክ ሼር ሰብስክራባችሁንም አንዳትረሱ። ራሱ አበረታቱኝ፣ በርቺ በሉልኝ። እና ከእናንተ ጋ ነው ሆኔ፣ ለእኔም ደስ የሚለው ሲያወራ ከእናንተ ጋ እያወረን አብረን ስንሰራ ምኖ ደግሞ ደስ የሚለው ይ ጫፉ አያችሁ፣ እኩል ሆኗል። ድሮ ግን አንዱ ወጣ ገባ ብሎኝ ነበረ። ያ ወጣ ገባ ያለውን እኩል አረጋለሁ ብዬ ብዙ ነው የቆረጥኩት ብዙ እውነቱን ለማናገር ብዙ ነው የቆረጥኩት። ከቆረጥኩ በኋላ ራሱ የተወሰነ እንጂ አድጎልኛል። እና አንከባክቡ እና በርቱ። እኔ ጋ ዛሬ ሸራራ ኩላቹ ይሄን ይመስላል። ካበጠርኩ በኋላ ይሄን ይመስላል። ቅድም ሳይበጠር ነው። ቅባት ከቀባው ቅባት ከቀባው በኋላ እንደዚህ ካስተካከልኩ በኋላ አያችሁ ወዙንም፣ ከሌሩንም ይሄ ነው የሚመስለው። አመሰግናለሁ ተባረ